ይህ የቆየ ሥርዓት ነው፣ ግን አልተዘነጋም። የሮማ ካቶሊካዊት ቤተ ክርስቲያን የርዕሳነ ሊቃነ ጳጳስ መንበሩ ሂያጁን ሸኝቶ መጪውን ሲቀበል ከተለያዩ የዓለም ሀገራት የተውጣጡ ካርዲናሎች በሚስጥር ይሰባሰባሉ። እነዚሁ ካርዲናሎች ቀጣዩ ሊቀ ጳጳስ ማን እንደሚሆን ከተወያዩ በኋላ በምርጫው ከፍተኛ ድምፅ ያገኘውን ይመርጣሉ። ይህ ቀጣዩን የሮማ ካቶሊካዊት ቤተ ክርስቲያን ርዕሳነ ሊቃነ ጳጳስ የመምረጥ ሂደት ታዲያ በትላንትና ሁለት የዓለም ሕዝብ የድሆች አባት ይላቸው የነበሩትን ሊቀ ጳጳስ ፖፕ ፍራንሲስን አልጋውራሽ ለመምረጥ በቫቲካን ከትሟል። በአስር ሺዎች የሚቆጠሩ ሰዎች በቫቲካን ከተማ ሴንት ፒተር አደባባይ የተሰባሰቡበትና ሦስት ሰዓት ከአስራ አምስት ደቂቃ የፈጀው ስርዓት በመጨረሻ በመጀመሪያው ቀን የምርጫ ሂደት አልያም እነርሱ ኮንክሌቭ በሚሉት ስርዓት ማለት ነው ማንንም በሊቀ ጳጳስነቱ ማዕረግ ሳይቀባ መጠናቀቁን በሚጠቁመው ጥቁር ጭስ ምልክት አጠናቋል። በእርግጥ ከዚህ ቀደም የነበሩ መሰል ሂደቶች በመጀመሪያ ቀን ድምፅ የተመረጠ ሊቀ ጳጳስ አለመኖሩን ይጠቁማሉ። አብዛኛውን ጊዜ የመጀመሪያው ዙር የድምፅ አሰጣጥ ሂደት ካርዲናሎች ሁኔታዎችን የሚያጤኑበት፣ የመራጮቻቸውን ፍላጎት የሚገመግሙበት ነው። ይሁን እንጂ ፖፕ ፍራንሲስና ከእርሳቸው ቀድመው የነበሩት ቤኔዲክት 16ኛ የተመረጡት በሁለተኛ ቀናቸው በመሆኑ የዛሬዋን ቀን ጠባቂ ያደርጋታል። በርካቶች ግን በዚህኛው ምርጫ እጩ ሆነው የቀረቡት አብዛኞቹ ካርዲናሎች ለመጀመሪያ ጊዜ የተገናኙት ባለፈው ሳምንት በመሆኑና እርስ በእርስ ለመተዋወቅ ጊዜ ስለሚፈጅባቸው 267ኛውን ሊቀ ጳጳስ የመምረጡ ሂደት እንዳለፉት ሁለቱ የውሃ መንገድ አይሆንም እያሉ ይገኛሉ። አልጀዚራ እንደሚል ከሰባ የዓለም ሀገራት የተውጣጡ ካርዲናሎች ከትላንትና ሁለት ጀምሮ ስልካቸውን ዘግተው የተቀረው አለ ለም ላይ በራቸውን ገርብበው ራሳቸውን አግለዋል። አዲሱ ሊቀ ጳጳስ እስኪታወቅ ይህንን የሚጠቁመው ነጩ ጭስ እስኪታየም ድረስ ማንኛውንም አይነት ግንኙነት ለማገድ በቫቲካን ዙሪያ የአየር ሞገዶች ተቋርጠዋል። ካርዲናሎቹም በዛሬው ዕለት ወደ ሲስታይን ቤተ መቅደስ ተመልሰው በድጋሚ ምርጫውን ይከውናሉ። ይህ ሥርዓትም አዲስ ሊቀ ጳጳስ እስኪመረጥ ድረስ ይቀጥላል። በዚህ ሰዓት ፖፕ ፍራንሲስን ለመተካት 133 ካርዲናሎች በቫቲ ቫቲካን ተሰባስበውም ይገኛሉ ከነዚህ ውስጥ ይሁንታን አግኝቶ የርዕሳነ ሊቃነ ጳጳስነት ማዕረግን ለማግኘት ለአንድ ካርዲናል ቢያንስ ሁለት ሦስተኛውን ድምፅ ማሸነፍ የግድ ነው በዚህም ተባለ በዚያ ግን በዚህ ምርጫ አሸናፊ መሆን የቻለ አባት በመንፈሳዊም ሆነ በአስተዳደራዊ ሁኔታ የመላው የሮማ ካቶሊካዊት ቤተ ክርስቲያን መሪ የበላይ ጠባቂ ይሆናሉ በዚህ ምርጫ አውሮፓ ሃምሳ ሦስት ካርዲናሎችን በማዋጣት ቀዳሚዋ ናት። በመቀጠል እስያ 23፣ አፍሪካ 18፣ ደቡብ አሜሪካ 17፣ ሰሜን አሜሪካ 16፣ መካከለኛው አሜሪካና ኦሺንያ አራት አራት ካርዲናሎችን አዋጥተዋል። እስካሁን ድረስ ፖፕ ፍራንሲስን ማን ሊተካቸው ይችላል የሚለው በግልጽ ባይታወቅም መላምቶች ግን በተለያዩ መገናኛ አውታሮች እየተንሸራሸሩ ይገኛሉ። ከእነዚህ ምርጫውን ያሸንፋሉ ቀጣዩ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ይሆናሉ ከተባሉ ካርዲናሎች መካከል ጣሊያናዊው ካርዲናል ፒየትሮ ፓሮሊን ቀዳሚው ናቸው። እኚህ አባት በፖፕ ፍራንሲስ የጵጵስና ዘመን ዋና አማካሪያቸው በመሆን ያገለገሉ የቫቲካን ዋና ጸሐፊ የነበሩ ናቸው። የቫቲካን ውጭ ቢሮ ኃላፊ በነበሩበት ወቅትም በዲፕሎማሲው ረገድ ቁልፍ ሚና መጫወታቸው ይነገርላቸዋል። ፓሮሊኒ በተቺዎቻቸው ዘንድ የርዕዮተ ዓለምና የዲፕሎማሲያዊ መፍትሄዎችን ከከባድ የእምነት እውነታዎች በላይ የሚያስቀምጡ ተደርገው ይቀርባሉ። ወዳጆቻቸውም ሐሳባዊና የሰላም ደጋፊ ሲሉ ያሞካሿቸዋል። ፊሊፒንሳዊው ሊውስ አንቶኒ ጎኪም ታግል ሌላው ግምት የተሰጣቸው ካርዲናል ናቸው። እኚህም አባት የፖፕ ፍራንሲስ ተራማጅ አጀንዳዎችን ለማስቀጠል ጠንካራ ተፎካካሪ ተመራጭ ተተኪ ተደርገው የሚወሰዱ ናቸው። ከቅርብ ጊዜ ቃላት ወዲህ ግን በሚያሳልፏቸው ጠንካራ ውሳኔዎች የተቀባይነታቸው እየተሸረሸረ መምጣቱ ይነገራል። ፒተር ኮዶ አፒያ ተርክሰን አፍሪካን የወከሉ ከጋናም የተገኙ እጩ ካርዲናል ናቸው። የ76 ዓመቱ ጋናዊ ካርዲናል በአየር ንብረት ለውጥ፣ ስር ሰደድ ድህነትና የኢኮኖሚ ፍትሃዊነት ጉዳዮች ላይ በሚያደርጓቸው ጥረቶች ይታወቃሉ። በወዳጆቻቸው ዘንድም ከ1500 ዓመታት በኋላ አፍሪካዊው ሆነው የሮማ ካቶሊካዊት ቤተ ክርስቲያንን በርዕሰ ሊቃነ ጳጳስነት ይመራሉ ተብለው እምነት ተጥሎባቸዋል። ከቫቲካን ዓመታትን የዘለቀ ከአሜሪካ ሊቀ ጳጳስ የመሾም ተቃውሞ ጋር፣ ሌላው በዚህ ምርጫ ዓይን ያረፈባቸው አሜሪካዊው ካርዲናል ሮበርት ፕሪቮስት ናቸው። እኚህ አባት ብዙዎች ለቦታው ይመጥናሉ ሲሉ ተስፋ ጥለውባቸዋል። በፔሩ ጳጳስ ሆነው ከመሾማቸው በፊት በሚሽነሪነት አገልግለዋል። የሃንጋሪው ፔተር ኢርጎና የስሪላንካው አቻቸው ማልኮም ራጂትና ሌሎችም እንዲሁ ቅድመ ግምቶችን እንደየደረጃው ተከፋፍለው ተቀምጠዋል።